አዶናይ አይመቸኝም ነበር። መቼ እንደተመቸኝ ልንገራችሁ። ይሄ በራሴ ያጋጠመኝ እውነተኛ ታሪክ ነው። ልጅቷ የስድስተኛ ክፍል ልጅ ነች። የብልግና ቪዲዮ ታያለች። ነገሩ እንዲት መሰላቸው? የተፈጠረው ገና እንደተመረኩ አካባቢ ነበር እና ሰፈር ውስጥ ምናምን የእንትና ልጅ ጎበዝ ነው ምንም ይሰራል ምናምን እየተባለ በቃ ሁሉም እየመጣ ስልካቸው ሲያስቸግራቸው ምናምን በቃ ይዘው ይመጣሉ፣ አስተካክልላቸዋለሁ። ታዲያ አንድ ቀን እኛው የምንኖሩበት አካባቢ የሆነች እናት ከልጇ ጋር ቤት መጡ። ችግሩ የነበረው ራውተር ነበረ። ራውተር ፓስዋርዱን ረስተውት ደግሞ ፖርታብል ራውተር ነች የምትንቀሳቀስ ሆነች እና ፓስዋርዱን ለመመለስ የሚደረገው ሪሴት ነው። ይሄንን ራውተር ደግሞ ኮንትሮል የምታደረገው የስድስተኛ ክፍል ልጇ ነች። እች ልጅም ስልክ አላት። አምጪ ስልክሽን አልኳት። በሷ ስልክ መሆን ስላለበት ማለት ነው። ከዛ ሪሴት ስታደርጉ ብሮውዘር ውስጥ ወይም ደግሞ ክሮም ውስጥ ናም ገብታችሁ ነው አይፒ አድሬሱን ጽፋችሁ ሪሴት የምታደረጉት እና ክሮምን ወይም ደግሞ ኢንተርኔት ብሮዘሩን ከፍት ሳያደርገው የብልግና ቪዲዮዎች ተደርድረዋል። በጣም ደነገጥኩ። የመሬ ነው ብላ አላመንኩም። እሷ ይሄን ነገር ታደርጋለች? የገና ስድስት ክፍል ልጅ ነች። በዛ ላይ ወንድም ማለችም ሴት ነች። አየኋት እ ስልክሽ የሚጠቀመው ሰው አለ ሌላ ሰው አልኳት። አረ የለም ማለች። አይ ድንገት ሀካርጎች እንዳይሆን ምናምን ብዬ እኔ እንዲሁም በሌላ ነገር አስመስዬ ነው የጠየኳት። ማንም አይጠቀመውም ፓስዋርድ አለው። ፓስዋርዱን ከኔ ውጭ የሚያውቅ የለም ማለች እና የሚጠቀም የለም? አዎ የሚጠቀም የለም ማለች። እናም ብልግና ቪዲዮ ምታየው እሷ እንደሆነች አረጋገጥኩ። ሰውና ግራግብኝ ጥሩ አይደለም እንዳላ ትደነግጣለች ብዬ ፈራሁ። ከዛ ሌሎች ታቦችን ወይም ደግሞ እዛው ብሮዘር ላይ የተከፈቱትን ሌሎች ታቦችንም ሳይ እንደዚ አይነት በቃ የሚያስጠሉ ነገሮች ነው ያሉበት። እቺ ልጅ ምን እያለች ነው ሰርች የምታደርገውን ብዬ ሰርች ሂስትሪዋን አየሁ። በእንግሊዝኛ ቃል በቃል ነው የምነግራችሁ። ሀው ቱ ስቶፕ ፖርን አዲክሽን ብላ ሰርች አድርጋለች። ማለት ሱስ ሆኖባታል፣ ግን ማቆም ትፈልጋለች። እቺ ልጅ ገና ስድስተኛ ክፍል ነች ብታያትም ከነ ጭራሹ እቺ አታደርገው የምትሉ አይነት ሴት ነች። እና አዶናይ የሆነ ሰዓት መጣ። ራስን ማርካት ማቆም አለብን፣ ዲፕሬሽን ውስጥ ሆኜ ሳያደርገው ነበር ምናምን አለ። ስለዚህ ነገር ማውራት ጀመረ። ሰውስ ሙድ ያዘበት፣ አላገጠበት። እኔ በዛ ሰዓት ግን እውነቴን ነው የምላችሁ፣ አዱናይን የምር ማድነቅ የጀመርኩበት ሰዓት ነው። ከዛ በፊት አዱናይ አይመቸኝም፣ የኔ ቆንጆ ምናምን ሲል እስክሮን ነበር ማድረገው። ሰምቼውም አላቀም። ከዛ ከዛ ቀን ጀምሮ ለእሱ መከራከር ጀመርኩ። በሱ የሚቀልዱበት ሁሉ እየገባሁ ኮሜንት መመለስ ጀመርኩ። ምክንያቱም ሰው እኛ ማህበረሰብ ቤቱ ተደብቆ ዘግቶ በሩን ሲያደርገው ኖርማል ነው፣ ሲወራ ግን ኃጢያት ነው። እንደዚህ አይነት አስተሳሰብ አለ እኛ ማህበረሰብ ላይ። እኔ እዛ ጋር ለልጅቷ ምንም አላልኩም፣ ስልኩን ሰጠው ሄደች። እሱ ግን መጥቶ በግልጽ ይህን ነገር ማቆም አለብን ይህ ነገር ብዙ ወጣት ሱሰኛ እንደሆኑ መናገር ጀመረ። ስለዚህ ወጣቱ ይሄን ነገር እንዴት ማቆም እንዳለበት መፍትሄ መፈለግ ነው እንጂ ማሸማቀቅ አልነበረብን። እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ደግሞ በቻላችሁት አቅም ወደ ፈጣሪያችሁ ቅረቡ፣ ጸሎት አድርጉ። ይሄ ነገር ሴጣንን እንደሆነ እመኑ። ይሄ ነገር ስታደርጉት ደግሞ ለሴጣን እየተገዛችሁም እንደሆነ እመኑ እንጂ እያደረጋችሁት ሰው ላይ ለመሳቃት